አሁን አሁን በዓለማችን ብዙ ሃይማኖቶች ወይም ቤተ እምነቶች ተበራክተዋል። እነዚህን ቤተ እምነቶች ቆጥረን ባንጨርሳቸውም ዛሬ ግን ከቢዮንሴ የሃይማኖት ፍልስፍና ተከታዮች እስከ ራስ ተፈሪያን የእምነት ታሪክ ድረስ እጅግ ያስገርማሉ ብለን ያሰብናቸውን ወደ ወደናንተ ይዘንላችሁ መጥተናል። ክቡራንና ክቡራት የሸጋዋ ቤተሰቦች ከዚህ ልዩ መረጃ ጋር አብራችሁን ትቆዩ ዘንድ እየጋበዝኩ ወዳጅነታችን ይበልጥ እንዲሰፋና እንዲበዛ ቻናሉን ሰብስክራይብ እና ሼር በማድረግ አብሮነታችሁን በተግባር አሳዩን። ኖ ሸጋ ዋነኝ መልካም ቆይታ። አንደኛ ሰይጣኒዝም። ከስሙ እንደምንረዳው ይህ እምነት ወይም ደግሞ ሃይማኖት ሰይጣንን ማዕከል ያደረገ አምልኮ ፍልስፍናና አስተምሮን መከተል ነው። ይህ እምነት ወይም ሃይማኖት ይፋ የወጣው እንደ ኤውሮፕያን አቆጣጠር በ1966 ሲሆን በወቅቱ አማኞቹ በአሜሪካ የሰይጣን ቤተ አምልኮ ወይም ቤተ ክርስቲያን የሚባለውን መሰረቱ። ከዚያ በፊት ግን እምነቱ በድብቅ በተለይም ደግሞ ክርስትናና አስተምህሮን በመቃወም በግለሰብና በቡድን መልክ ይንጸባረቅ ነበረ። እምነቱም በተለያየ መንገድና ምልክት ይገለጽና ይሰበክ ነበረ። ከብዙ ዓመታት በፊት የሰይጣኒዝም እምነት በተለያዩ የክርስትና ቤተ ክርስቲያናት ውስጥ በድብቅ ይከናወን ነበረ። ለምሳሌ የቤተ መቅደሱ ጠባቂዎች፣ ወንጌል ሰባኪዎች፣ መዘምራን በእያንዳንዱ የሥራ ድርሻቸው ውስጥ የተወሰኑ ከሃዲዎች የክርስትናን እምነት ሽፋን አድርገው የዚህን የሰይጣኒዝምን እምነት አራማጆች እንደነበሩ ይናገራል። በቅርብ ጊዜ እምነቱ በጥንቆላ በአስማትና ሰይጣንን በማሰብ ሴራ አማኞች የተጠመዱ ሲሆን በዚህ ክፉ መንፈስ አነሳሽነት ብዙ ወንጀሎች እንደተሰሩና ወንጀለኞቹ በበርካታ የአውሮፓ ሀገራት ፍርድ ቤት እንደቀረቡ ሪፖርቱ ይፋ አድርጎ ነበረ። በኮኒስፓሪሲ ቴዎሪስቶች ዘንድ አሁንም እንደሚነገረው ሰይጣኒዝም በተለይም በፕሮቴስታንትስም በህዝባዊ አብዮተኞች ለምሳሌ በፈረንሳይ አብዮትና በተለያዩ ሰይጣንን በሚያመልኩ ህቡ ድርጅቶች ለምሳሌ ፍሬማስነሪ፣ ሉሲፈርና ባፎሜት ዘንድ እምነቱ እየተስፋፋና ተጽዕኖ እየፈጠረ ነው። ከዚህም በተጨማሪ እምነቱ ቀልብን እንደሚስምና ብዙ ተከታዮችን እንደሚያፈራ በተለያዩ የሙዚቃ መሳሪያዎች የታጀበ ሙዚቃ፣ ስዕል በፊልምና በመሳሰሉት የጥበብ ስራዎች በረቀቀ መልኩ ለህዝቡ እንዲቀርብ ይደረጋል። ከዚህም ከፍ ሲል በእያንዳንዱ ሰይጣንን በሚያመልኩ ቡድኖች ዘንድ ለሰይጣን ከእንስሳት ጀምሮ የሰውን ነፍስ መስዋዕት እስከ ማቅረብ ይደርሳሉ። በአንድ ወቅት የዚህን የሰይጣን አውሬ የተባለ ቡድን በጣ ጣሊያን እንደ አውሮፓያን አቆጣጠር 1998 እስከ 2004 ዓመተ ምህረት ድረስ ብዙ ሰዎችን እንደገደሉ መረጃዎች ያመለክታሉ። ሁለተኛው ቡዱ ከኛ የአምልኮ ዘይቤ የሚለየው የቡዱ እምነት ቡዱ በምዕራብ አፍሪካ በዋናነት በናይጄሪያ፣ በቶጎ፣ በጋናና በቤኒን ህዝቦች ዘንድ መነሻውን ያደረገ ሃይማኖት ነው። ቡዱ ማለት መንፈስ ማለት ሲሆን ሁሉም ነገር መንፈስ ነው ተብሎም ይታመናል። አምልኮውንም የሚያከናውኑት ልክ እንደሌላው የሃይማኖት ክፍል ቸርች ሲኖራቸው አገልግሎቱ የሚካሄደው በንግግር በመንፈስ በተለያዩ ድርጊቶች በመዝሙርና በቃለ መሐላ የተሞላ ነው። በቡዱ ሃይማኖት ፈጣሪ በሴት ይወከላል። የሁሉ ነገር ፈጣሪዋ ሴት ነች ብለው ያምናሉ። ፈጣሪ የሁለት ነገሮች ውጤት እንደሆነ የሚናገሩት እነዚህ የቡዱ ሃይማኖት ተከታዮች በዚህም መሰረት ፀሐይ በሴት ስትወከል ጨረቃን ደግሞ በወንድነት አምሳያ ይወክሏቸዋል። ስለዚህም የፀሐይ አምላክ ብርሃንና ሙቀትን ታመጣለች፣ የጨረቃ አምላክ ደግሞ ሰላምን፣ መረጋጋትን፣ ቅዝቃዜንና ዝናብን ያመጣሉ ብለው ያምናሉ። ቀደም ብዬ እንደተናገርኩት ሁሉም ፍጥረት መንፈስና አምላካዊ ባህሪ አለው። ለምሳሌ መድኃኒቶች ከተለያዩ እጽዋቶች ቢቀመሙም የማይታይ መንፈስ ላላቸው ሰዎችን ከክፉ መንፈስና ህመም ይፈውሳሉ ብለው ይናገራሉ። የቡዱ እምነት ቁሳቁሶች ለምሳሌ አክል ሐውልት፣ የደረቁ የሰውና የእንስሳት አስክሬን፣ የአካል ክፍሎች ለፈውስ አገልግሎት ስለሚጠቀሙባቸው እንደኛ ሀገር ስኳር፣ ጁስ፣ ባጠቃላይ የሸቀጣ ሸቀጥ እቃዎች ለእነዚህ ተብሎ የሚከፈት ሱፐርማርኬት፣ የገበያ ማዕከል እንዲሁም እኛ እንደምንለው ባዛር ይዘጋጃል። እንደ እምነቱ አገላለስ ከሆነ የትኛው ነገር ወይም ደግሞ አካል የራሱ የሆነ መንፈሳዊ ኃይል አለው። ይህንን የተለየ መንፈሳዊ የማዳን ኃይል ያለውን ቁስ ለይቶ ለሚውልለት አካል ማሳወቅ የእምነቱ አባቶችና መንፈሳዊ እድገት ላላቸው ሰዎች የተጣለ ግዴታ ነው። ሰዎች በሚሄዱበት ሁሉ መጥፎ ነገርን ለመከላከልና ከክፉ መንፈስ እንዲጠብቃቸው የተለያዩ የእንስሳትና የሰው የደረቁ አካላትን በኪሳቸው ይዘው ይዞራሉ። ወደዚህ የእምነት ተቋም ሰዎች በጉብኝትም ሆነ እምነቱን ለመቀላቀል በ የሚመጡበት ወቅት እንዲጾሙ ይደረጋል። ከዚያም በጾሙ ከነጹ በኋላ ዶሮ ይታረድ እና ደሙ በዛ ሰው ጭንቅላት ላይ እንዲፈስ ወይም እንዲረጭ ይደረጋል። ይህም የሚከናወነው የዚህ እምነት ተከታዮች የሃይማኖት አባት ብለው በሚሾሟቸው ግለሰቦች ነው። ሶስተኛ ዲዮንሴ ማስቸርች ይህንን ለየት የሚያደርገውና የሚያስገርመው በሙዚቀኛዋ የፖፕ አቀንቃኝ ቢዮንሴ ስሙ መሆኑ ብቻ ሳይሆን ቢዮንሴን እንደ ፈጣሪ ነው የሚያመልኳት። ቢዮንሴ ቸርች በፍራንሲስኮ የአሜሪካ ግዛት የተከፈተ የማምለኪያ ቦታ ሲሆን ይህ አምልኮ የስነ መለኮቱን ወይም ደግሞ ቴዎሎጂ አስተምህሮና የፖፕ ሙዚቃን በማጣመር የሚከናወን ነው። በዚህ መሰረት የቢዮንሴን የሙዚቃ ስራዎች በማንሳትና በመዘመር የቢዮንሴን መንፈሳዊ ብቃት መግለጽ ነው። ቢዮንሴ ለተገፉ የማህበረሰብ ክፍሎች በተለይ ደግሞ ለጥቁሮችና ለሴቶች ከአምላክ የተላከች ነፃ የምታወጣና በር ከፋች ነው ብለው ተከታዮች ያምናሉ እምነቱ የሚከናወነው የተለያዩ የነፃነት ትግል ገድሎችን በማንበብ የሰብአዊ ተሟጋቾችን ንግግር በማንሳት በጥቁሮች የተጻፈ ድርሰቶችን በማንበብ እና የቢዮንሴን ዘፈሮች እሷ ካቀነቀነችው የተመረጡትን ለምሳሌ ያክል ሌስን ፍሪደም ፍሎስ ኤንድ ኦልና አይ ዋዝ ሂር የተባሉትን በኳየሮች በመዘመር ነው። ቢዮንሴ በሰማዩ ዙፋን ከአምላክ ጎን የምትቀመጥ በእናት ምድር የምትመለክና መንፈሳዊ ስራዋን በአግባቡ የተወጣች ነች ተብሎ ይታመናል። ቢዮንሴ በዘፈኗ ወንጌልን ትሰብካለች፣ ካለች ለምሳሌ ወድቆ መነሳትን፣ ፍቅርና ሌሎች ማህበራዊ ፍትህን ሲል ምስክርነቱን ከአማኞቹ መካከል አንዱ በአንድ ወቅት የተናገረ ሲሆን የራሳቸውን የተቀየረ መጽሐፍ ቅዱስ በቅርቡ እንደሚያወጡ የተናገረ ሩትም የዚህ እምነት ወይም ሃይማኖት ተከታዮች ናቸው። በቅርቡም ለህዝቡ እንደሚከፋፈል አማኞቹ መስክረዋል። በጣም የሚያስገርመው በቢዮንሴ ስም ጾምና ምህላ ይደረጋል፣ ቁርባን ይሰጣል። የመጽሐፍ ቅዱስ አንቀጽ ከቢዮንሴ ስራዎች ጋር ይገናኛል ብለው የሚያምኑበትን ብቻ ወንጌል አስተማሪ አድርገው ያቀርቡበታል። አራተኛ አጉሪ በኢንዶ ኢሮፒያን መሰረት አጉሪ ማለት የማይደፈር እንደ ማለት ሲሆን በህንድ ውስጥ የሚገኝ ጎሳ የእምነቱ መጠሪያ ነው። እነዚህ የጎሳ አባላት ብዙ ጊዜ የሚኖሩት በመቃብርና በሙታን አጽም በተከበበ ቦታ ሲሆን አለባበሳቸው ቀለም የተቃጠለውን አስክሬን አመድ በመቀባትና በመሸፈን ነው። አብዛኛውን ጊዜ የሰው አጥንት እንደ ማጌጫና መገልገያ ይጠቀሙበታል። ይህንን የሚያደርጉት በህንድ በስፋት እንደ አምላክነት የሚወሰደውን ሺቫና ሌሎች ጣዖቶችን በእጃቸውና በአንገታቸው የሚያስሩትን የተለያዩ ቁሳቁሶችን ለመወከል ነው። እነዚህ ቁሳቁሶች እባብ፣ የሰው ጭንቅላት፣ ከበሮና የመሳሰሉት ሲሆን የሚታሰሩትም ባለ ብዙ ጭንቅላትና ባለ ሁለት ሶስት አራት ወይም አምስት እጆች ባሉት ሺቫ ሺቫና ሌሎች ጣውት ነው። አሁን ላይ ያሉት የአጉሪ እምነት ተከታዮች ዋናነት የሰው ልጅ ቅላት እንደ ውሃ መጠጫና መመገቢያ ሳህን ይጠቀሙበታል። በዋናነት አማኞቹ የዚህ እምነት ተከታዮች የመጨረሻ ግባቸው የሺቫን አምላክነት መዋረስና የሁሉም ምንጭ ወደ ሆነው የሺቫ አምላክ መንፈሳዊ መገለጥ ወይም ኢላይትመንት በዳግም ውልደትና ውደት ውስጥ መንፈሳዊነትን ማግኘት ነው። በጣም የሚገርመው ግን ሬሳን አቃጥለው አመዱን በጥብጠው መዋቢያ ማድረጋቸው ሳይሆን አጽሞቹ እንደ ጌጣጌጥ የቤት ዕቃ ማለትም መጠጫ፣ መመገቢያነት መጠቀማቸው ነው። የአጉሬዎች እምነት ከህንድ ኦርቶዶክስ እምነት ጋር ሙሉ በሙሉ የሚጻረር ሲሆን በምድር ላይ ያለ ነገር በሙሉ የአምላክ እጅ ያረፈበት ስለሆነ ቅዱስ ነው ብለው ያምናሉ። አስገራሚው ነገር እነዚህ አማኞች ቅዱስ የሆነውን የሰው ልጅ ለመቀደስ ብለው በማሰብ አስክሬኑን ይመገቡታል፣ የራሳቸውንም ሽንት ይጠጣሉ። የተቃጠለው የአስክሬኑ አመር ላይ ይተኛሉ። የእነሱ የዕለት ተዕለት ተግባራቸው ስለሆነ ምንም አይመስላቸውም። ይህንንም የሚያደርጉት ለመቀደስ ሲሉ ነው። የአጉሪ እምነት ተከታዮች የሁሉም ሰው ነፍስ የአምላክ ሺቫ ነው ብለው ያምናሉ። ነገር ግን ይህ አምላካዊ ነፍስ በስምንት ታላላቅ ችግሮች የተተበተበ ነው ከነዚህም ውስጥ ለመጥቀስ ያክል ጊዜያዊ ደስታ፣ ሀዘን፣ ቁጭት፣ ጉጉት፣ ፍርሀትና ጥላቻ ይገኙበታል። የአጉሪ ዋነኛው አስተምሮ እነዚህን ቋጠሮች ያስወግደው አምላካዊ ነፍስን ማንጻት ነው። በዋናነት የወሲብ ፍላጎታቸው እንዲሞት ሰዎቹ ወይም ደግሞ የአጉሪ እምነት ተከታዮቹ ራቆታቸውን በአደባባይ እንዲሄዱ በማድረግ ፍርሃትን ማስወገድን ይለማመዳሉ። ራስ ተፈሪያን እምነት፣ ራስ ተፈሪያኒዝም በአንጻራዊነት አዲስ ሃይማኖት ሲሆን በ1930 እንደ ኤሮፕያን አቆጣጠር በጀማይካ የተጀመረ ነው። ይህ እምነት ወይም ደግሞ ሃይማኖት አመሰራረቱ የኛው የኢትዮጵያው ንጉስ አጼ ኃይለ ሥላሴ ጀማይካን በጎበኙበት ወቅት ለረጅም ዓመታት ጀማይካዎች በዝናብ እጦት ሲሰቃዩ የነበረ ቢሆንም ግን አጼ ኃይለ ሥላሴ ጀማይካን ለመጎብኘት በሄዱበት ሰዓት ዝናብ እንደዘነብላቸው የሚነገርላቸው እኚህ ንጉስ ከዚህ በተጨማሪም ኢትዮጵያ የጥቁሮች የነጻነት ምሳሌ ተደርጋ ስለምትቆጠር ኃይለ ሥላሴን የጥቁሮች አምላክ አድርገው ያምናሉ። የዚህ እምነት ወይም ደግሞ ሃይማኖት ስሙ የተወሰደው የኃይለ ሥላሴ የቀድሞ ስም በነበረው ራስ ተፈሪ ነው። ኃይለ ሥላሴ 1975 እንደ ኤውሮፓያን አቆጣጠር እንደ ሞተ ቢታመንም ጀማይካዎች ግን አይለሥላሴን ሞተ ሳይሆን የሰው ልጅ በማይደርስበት ቦታ እንደተቀመጠ እንዲሁም ወደፊት የሰው ልጅ ነፃ ለማውጣት ተመልሶ ይመጣል ብሎ ያምናሉ። እምነታቸውን በዋናነት በመጽሐፍ ቅዱስ የተደገፈ ሲሆን እግዚአብሔር እንደሰው ሆነ በኢየሱስ ተገለጠ። ኢየሱስም ከጊዜ በኋላ እንደ ንጉሥ አይለሥላሴ ወይም ደግሞ ራስ ተፈሪ ሆነ ለኛ ተገለጠ ብለው ነው የሚያምኑት። ራስ ተፈሪያውያን አኗኗራቸው ብዙውን ጊዜ ለስጋዊ ህይወታቸው አይጨንቁም። ተፈሪያውያን ህይወት ብዙ ጊዜ ከማሪዋና ጋር በጥቅ የተቆራኘ ነው። እንደነሱ እምነት ይህ ህዝብ በመጽሐፍ ቅዱስ ያለውን እጽ በለስ ነው ብለው ያምናሉ። ይህንን እጽ መጠቀም ዓለምን ከሁሉም መከራና ስቃይ ይፈውሳል ይላሉ። በዘሌዋውያንና በዘህሉቅ እንደተጠቀሰው አማኞቹና የዚህ ንግጋት ጠባቂዎች ጸጉራቸው ድሬድ ነው በሚለው የመጽሐፍ ቅዱስ ቃል እነሱም ጸጉራቸውን ድሬድ ያደርጋሉ። መቀስ፣ ማበጠሪያና መላጭ ለእነሱ ቦታ የላቸውም፣ የባቢሎን ጊዜ ስሪቶች ናቸው የሚል እምነት አላቸው። ጸጉር ድሬድ ማድረግ ለራስ ተፈሪያኒዝሞች የአዋቂነትና የትልቅነት ምልክት ነው። ሙዚቃም የእምነቱ መስበኪያ ሆኖ እንዲያገለግል ይጠቀሙበታል። ክቡራንና ክቡራት የሸጋዋ ዩትዩብ ታዳሚዎች እንግዲህ ዛሬ በአምስት አስገራሚ ሃይማኖቶች ላይ ያቀረብንላችሁ ዝግጅት ይህን ይመስል ነበረ። በሚቀጥለው ልዩ መረጃችን ተመልሰን እስከምንገናኝ ሸጋዋ ነበርኩ። ሰላም